ግን በስ እንደ እናት የሆነ መስመር ቢኖራል ጥሩ ነበር። ስትጣላም እንደምትታረቀ እያሰብኩ ነው የሚባለው። እንደዛ አይነት ቢሆን የተሻለ ነበር። እሷ አጠበቀችው መስመር ይደብራል። ዚቤት ማሪ አምና እሷ ስተት ሰራች። እኔ እራሱ በቃ አሁን ፒሱኝን አምነሽ ተቀበይ እሷ ትየው ካል ወደደችው እኮ በደንብ ሲቀራረቡ የሆነ ክስተት ሊከሰት ይችላል። ወይ እሱ ላይ ውደት ይችላል። ከእሷ ብቻ መውደድ ምንም አይሠራም ምናምን ኖ ኖ አለች። እኔ ለምኛት ነበር። ከዛ ነው ደኮ ነው። በቃ ባለመቀበልም እኮ ችግር የለውም አለቀም። ግን አለቀበልም ብላ የምትገልጽበት ቃል ነው መጥፎ ቤተሰብ የሚነካ ክብሩን ምናምን። እኔ እኮ የቀየረው

እንዴት እንደተ እኔ አይንዬ እራሱ በዋትስአፕ አናግሪያታለሁ። እንዴት እንደተ ፈረካት እንዳረገች አይሻ። አሜሪካን የተወለደች ልጅ እንደዚህ ምንም እንደለላት አርጎ ማሰብ እሷ ልብ ልጅነት እንጂ ያለባት ብር ምናምን ደግሞ እሱም ያውቃል አስቀድሞ ምንም እንደለለ፣ ሁሉ ነገር ሴትዮዋ እጅ ላይ እንዳለ ያውቃል እኮ ረሱ የገለጻት እራሱ እኮ አልተቀበረችም፣ እጅ እኮ ሞት አለች ገላታለች። አርያ የሞተች ልጅ ምን አላት ብሎ ይጠብቃል? ከገንዘብ ከምን አፈልጉ አይደለም ያ ገንጽ ነው። ለምን መጀመሪያም ብሏል። ምን አላት? እስኪ ምን አላት? እራሴ ግን እኛ ለጆከር እራሱ ማለት ነው። ከቀረው በኋላ ሁለተኛ ጆከር ጋር ቀርበው ነበር ወደ ስድስት ነው፣ ሳምሆ አስር ሺህ ህዝብ ነው እንጂ ያለ የዛን ጊዜ ራሱ ጆከር በነፃነት እንዳሳደገች ጥሩ ምናምን እንደሆነች ነው የምናየው። እንደዛ ነው። ኖ አንተ አታውቅም ወይ? ግልጹን ነገር ና እኛ የምንረዳ አለው። ግልጹን ልነግርህ አልችልም፣ ሴትዮዋ ሊጎዳ ስለሚችል። ግን ልጅቷ አልሞተችም አልተቀበረችም፣ እንጂ ወረዴ ሞታለች፣ በቁማ ሞታለች። ነገን ነገር ብትሆን ደግሞ ነፍሲ ማር እንዳትሉ ምናምን አልጭስት በዛ ደረጃ ከተረዳ ወረዴ ውስጡን ያቀል ከገንዘብ ከምን አንፀር አለ ምግሮን ግን ዝመዋደድ ነው ያለው። ያ እኔ እንደማቅ አሁን ያውቃሉ እነሱ መስ የመጨረሻ ተዋት በቀሱ ያለችው ሁሉን ነገር እኔ እንደማቅ ታውቃለች። እኔ አስቀድሜ ስለማወራባቸው ያኔ እኔ ሁሉን ነገር እንደማቅ ታውቃለች። እኔ ደግሞ ከማውራቴ በፊት መረጃ ሰበሰባለሁ። እኔ ግን ሙሉ በሙሉ ጥፋት የሰራችው እናትዬዋ ናት ባይ ዘ ወይ አዎ። እኔ ግን በፊት በፊት ምን እንዳሰብኩ ታውቂያለሽ? እሱን እንደዚህ ያልገመጥኩትም በቃ ከሁሉ ጋር ይመስለኝ ነበር። ይህ የኔ አይምሮ ነው፣ ይህ የኔ አይምሮ ለዛ ልጅቷ እንዳትጎዳ ነው የሄድኩበት አመጣጥ። ከዛ መጨረሻ ላይ ግን ፎከስ ፎር መኒ ነው። በቃ ይደብራል ጭ ገንዘብ እኮ እግዚአብሔር ነው የሚሰጠው፣ እግዚአብሔር ነው የሚከለከለው። ግን በጣም ነው የሚገርሙት እስኪ፣ እስቲ ታታባ አርጉ፣ እዚህ ያላችሁት ሼር አርጉ፣ ኮፕሊንክ አርጉልኝ ፕሊስ። ይሄ ነው ሼር የሚያደርጉት ምን ሊሰው ይምጡ። ወሬ ወሬ የለም፣ ጋብቻ ብቻ ነው። ጋብቻ ብቻ ነው፣ አሁን የምንሰብከው ጋብቻ ብቻ። ያ ትልቅ ሴት ናት። በህይወት ዙሪያ ብዙ አንዳንዴ፣ በቃ ያልጠበቅሽው ቦታ ይወድቅብሻል። ልጆች ግልጽ ነው። ባይዘው አሞ አጋጣሚ ለማኝ መባሉን አይወደውም የግዴታውን ነው ያው ግዴታ መሰረት ሰላላ ባይዘቡ። ይሄንም ቋንቋ እኮ አቤል ነው እኮ ነው ደጋግሞ ነግሮ ያሳመነው። ማንም ብሎ ታያቅም። አቤል እናንተና ሙለር የአሜሪካ አሜሪካን እነት እነሱ አንዳንዴ ሲናገሩ ግጥ ያደርጋሉ። ዛሬ እየለመንክ ነው። ስንት ሸቀል ኪላል ሙለር ታይ ሙለር የኛ ሀገር ሰው እኮ ልብ የለውም በእውነት ሙለር። ባይዘቡ የራእያ ሰው ነው። ል ልመና ልመና ነው። ግን እነሱ አሁን ችግር የላቸውም። ተማሪ ሳልሆኑ ምንም ችግር የለውም። ማለል እያዝናኑ አደን እየተዝናኑ ተመልካች ይዝናናል። ማሬ ዴዚ ብትለምን ደስ አትልም። እየተዝናና እየተዝናና ኮተባዬ አምስት ለማኝ ልጅ እያለች የአስማረች እየቀለድ ነው ግን አንዳንድ ቀልዶች ደስ አይልም። ያው ሸቀልክ ይሻላል፣ ስንት ሸቀልክ ይሻላል፣ ደም መንከማ ሞራል ይነካል። እሱ ራሱ ለማ አንድ ቀን እኮ ሁለቱን ስለሚወዷት ብዙ ሰው ይደግፏቸዋል። እኔ ምንድን ነው እንደምጮኸው ግን እኔ የእነ ናሁ ምጭሆት ይሻል፣ ምክንያቱም ተመልካቹም ይዝናና። የሆነ ጠልጠልጠልጠል ያለሽው እኮ ጸጥ ብሎ ነው። እንደነሱ ቢጫወት ደስ ይላል። አሁን እሱ ላብ ስቶሪ ነው እነሱ የሚሸቅሉት። አሁን ዴዚ እናሞራው በላብ ስቶሪ ናቸው። ቀዝቃዛው ለፈም ማለት ነው በፍቅር ምክንያት ሰው እያየ እነዛ በመላሳቸው እነዚህ ላብ ስቶሪ ናቸው፣ ደስ ይላል። ቤታየውም በማዝናናት በመሳደብም እና የምትሸቀለው ጉቺ እየጠነቆለች ነው። ያቺ ክን ደግሞ ሙሟን እየላከች ነው። እና ሌሎቹ ለምን ከሰሩ እንዲህ በጣም የምትደንሱ አይተሻ፣ ጃኒ ራሱ ማዝናናት ነው የያዘችው። ጋባሻ በጣም ተነስታ ፍንድድ እያለች ምናምን ኢንተርቴንመንት ነው በቃ ሰውን እያዝናን ብትለምንም በሙድ እያዝናናች ነው። የሆነ ቦታ ስትሄጂ፣ ምሳሌ ክለብ ብትሄጂ፣ የሆነ ቦታ ስትሄጂ ዳንሰኞች ሲደንሱ ትሸልሚያለሽ።

ቁጭ ብለው እንደም ጨዋታ ትችላለች እኮ እኔ ባለ ተዳር ነኝ። በሉ ተው ጅንጀን አልፈልግም። ይህ ይሄ ራሱ ጨዋታ ነው። አምስት አስር ሰከንድ በቃ ሂድ ሌላ ቤት። እኔ ራሱ ሙድ ሌላ ቤት ስትል የሆነ ለማንኛውም ያሰናበተች ነው መሰለኝ።